የእሳቸው ነገር እጅግ አሳዛኝ ነው። እንደዚያ የደስታን አዝመራ ጭደው እንዳልከረሙ አሁን ደግሞ ህይወታቸውን የሚነጥቅ ነገር ደረሰባቸው። ህይወት እንደዚህ ናት። አንዴ ደስታን እስከ ጥግ ትሰጥና እንደገና ደግሞ መልሳ በሐዘን ካባ ታከናንባለች። ትናንት ሳቅ ለግሳ ዛሬ ለቅሶን ታዘንባለች። በቃ ህይወት እንደዚህ ናት። ዶክተር ተፈራም ይሄው ነው የገጠማቸው ከሰሞኑ ፓይለቷን ልጃቸውን የኢጋድ ዋና ጸሐፊ ከሆኑት ወርቅነህ ገበየሁን ልጅ ጋር ድል ባለ አነጋጋሪ ሰርግ ድረው የሰርጉ ዳስ በወጉ ፈርሶ ሳያበቃ አሁን ደግሞ የእሳቸው ሕይወት ተነጠቀች። ለቤተሰቡ መሪር ሐዘን ነው። በተለይ ለሙሽሪት የማይረሳ ከባድ ዱብዳ ሆኗል። ኃይሎጋ ብለው ጨፍረው የዳሯት አባቷ ከሰርጓ ማግስት ተቀበሩ። ለመሆኑ እኚህ ሰው ምን ገጠማቸው? ያሟሟታቸው ሁኔታ ምን ይመስል ነበረ? ሙሽሮች እንዴት ሆኑ? በተለይ ልጃቸው ፓይለቷ ሙሽራ ምን ሁኔታ ላይ ትገኛለች?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 ሙሽሮቹ ካፒቴን አማኑኤል ወርቅነህናም ካፒቴን ማህሌት ተፈራ ተብለው ይጠራሉ። ይህ የሰርግ ድግስ በመላው ኢትዮጵያ አነጋጋሪ ነበር። አነጋጋሪነቱ በኢትዮጵያ ብቻ አልተገደበም፣ በሌሎች ሀገራትም ጭምር ሲነሳ ነበር እንጂም አንዳንድ ምንጮች እንደጠቆሙት የሰርጉ ድግስ እስከ 300 ሚሊዮን ብር ድረስ ወጪ እንደተደረገበት ሲጠቆም ሰነባብቷል። የሚያስገርመው ይህ የወጣው ወጪ ብቻ አይደለም። ይልቁንም የሚጋቡት ሙሽሮች ሁለቱም አየር አብራሪ ፓይለቶች መሆናቸውም ነበር። ይህ ብቻ አይደለም፣ የወንዱ ሙሽራ አባት በሀገራችን የፖለቲካ እንቅስቃሴ ውስጥ ስማቸው በጉልህ ከሚጠሩ መካከል የሆኑት የአሁኑ የኢጋድ ዋና ጸሐፊ አቶ ወርቅነህ ገበየሁ መሆናቸው፣ የሴቷ ሙሽራ አባት ደግሞም በአካባቢያቸው የተከበሩና የታወቁ ሰው ስለሆኑም ነበር። አነጋጋሪነቱ በዚህ ብቻ አላበቃም። ለዚህ ሰርግ ብለው ከተለያዩ የዓለም ሀገራት በርካታ እንግዶች የተገኙበት በሀገራችን እጅግ ከፍተኛ በሚባሉ የስልጣን ወንበሮች ላይ ተቀምጠው ያገለገሉ ሰዎችም ጭምር ተገኝተውበት ነበር። ከነዚህ መካከል ደግሞ የቀድሞዎቹ የኢትዮጵያ ፕሬዚደንቶች ሳህለወርቅ ዘውዴና ዶክተር ሙላቱ ተሾመ፣ የቀድሞ የኬንያ ፕሬዝደንት ኡሁሩ ኬንያታና የአፍሪካ ሕብረት ፕሬዝደንት ሙሐመድ አሊ የሱፍ የተገኙበት እጅግ የደመቀ ሰርግ ሆኖም ተስተውሏል። በሀገራችን የሚገኙ እውቅ ድምፃያን ደግሞ የሰርጉ ድምቀቶች ነበሩ። ከነዚህ መካከል ድምፃዊ ፀሐየ ዮሐንስ፣ ድምፃዊት ማሪቱ ለገሰም፣ መሳይ ተፈራ እሱ ባለው ይታዩ የሺ ማስተዋል እያዩ ሸዋንዳ ኃይሉ፣ ግርማ ተፈራና ሌሎችም ይገኙበታል። ታዲያ የሰርጉን ድምቀት፣ የተገኙትን እንግዶች፣ የወጣበትን ወጪና ሌሎችን አስገራሚ ነገሮችን የሰሙ ሁሉ በልዩ ልዩ ማህበራዊ ሚዲያዎች ላይ ሲቀባበሉት ሰነባብተዋል። የሙሽሮቹ ቤተሰቦች ደስታቸው ልዩ ነበር። ወርቅነህ ገበየው ፈገግ ብለው ታይተዋል። ጭፈራቸውንም ሲያቀልጡት ነበር። የሙሽሪት አባትም እንደዚያው ስለ ልጃቸው ደስ ተሰኝተው ነበር። እኚህ የሙሽሪት አባት አቶ ተፈራ ሙሽሪትን መርቀው ክፉ አይንካሽ ያማረ ትዳር ይሁንልሽ ብለው ተመኝተውላት ግንባሯን ስመው ነበር የሸኘዋት። ይህ አስገራሚ ሰርግ አነጋጋሪነቱ ሳይደበዝዝ የተሰራው ዳስም ሳይፈርስ እንግዶቹ ደስታቸውን ሳይጨርሱ የሙሽሮቹ ቤተሰቦችም ኃይሎ ጋር ብለው ሳያበቁ ሙሽሮቹም ለሰርጋቸው የተዋቡበት ሽቶ ሳይተን ያልተጠበቀ እጅግ መሪር ሐዘን ነው የገጠማቸው። የሙሽሪት አባት ባልታሰበ አደጋ ሕይወታቸው ማለፉ ተሰማም። ምን ገጠማቸው አስከትለን እነግራችኋለን። ልጃቸውን ድል ባለ ሰርግ ሞሽረው ድረው ትናንት ህይወታቸው ያለፈው ዶክተር ተፈራ ስርዓተ ቀብራቸው ተፈጸመ ይለናል መረጃችን። ዶክተር ተፈራ ምክት ከሰሞኑ የኢጋዱ ዋና ጸሐፊ ዶክተር ወርቅነህ ገበየሁ ልጅን ያገባችው ሙሽራ ፓይለቷ ማህሌት አባት ናቸው። ዶክተሩ ታዲያ ከልጃቸው ሰርግ በኋላ በደረሰባቸው የመኪና አደጋ ትናንት ሞጆ አካባቢ ሕይወታቸው ማለፉ ተነግሯል። ዶክተር ተፈራ የልጃቸውን ዓለም ተመልክተው ደስ ቢሰኙም ነገር ግን ብዙ አልሰነበቱም። ዕለት ዕለት እየተባባሰ የመጣው መኪና አደጋ አሁንም አሳዛኝ ታሪኮችን መስማታችንን እንደቀጠልንበት እንገኛለን ይላል የሶዶ ሎማ መረጃም። የሙሽሪት አባትም የዚሁ ገፈት ቀማሽ ሆኑም። ዛሬ ዘጠኝ ሰዓት ሞጆ ስላሴ ቤተ ክርስቲያን የቀብር ሥነ ሥርዓታቸው ተፈጽሟል ይለናል የሶዶ መረጃም። እንግዲህ ይህን አነጋጋሪ ሰርግ ከደገሱት ሁለቱ አባቶች መካከል አንዱ ዶክተር ተፈራ ልጃቸውን ከዳሩ በኋላ በእንዲህ አለ መንገድ ህይወታቸው ተቀጭቷል። እጅጉን የሚያሳዝን ሆኗል። ሙሽሪትም ከሰርጓ ማግስት አባቷን በእንዲህ አለ መንገድ መቅበሯም እጅግ አሳዛኝ ሆኖባት በከፍተኛ ድባቴ ውስጥ እንደምትገኝ መረጃዎች ይጠቁማሉ። ቤተሰቦቻቸው ልባቸው ተሰብሯል፣ ከፍ ባለ ሐዘን ውስጥ ላይ ይገኛሉ። የዶክተር ተፈራን ነፍስ ፈጣሪ በአጸደ ገነት እንዲያኖርልንናም አለፈ ሲል ቤተሰቦቻቸውን እንዲሁም ሙሽሮችን ያጽናናልን ዘንድ ጸሎታችንን አቀርበን የሰርጉ ሰሞን ስላት ወርቅነህ ገበየሁ የተጻፉ ጽሑፎችን አስከትለን ደግሞ እንንገራችሁ። ከማንም ሰው ጋር በየትኛውም ደረጃ ሊኗኗሩ እንደሚችሉ በቅርበት የማየት ዕድል ነበረኝ ይላል ተስፋይ ማሞም ቀደም ባለው ዘመን የሩቅ ሰላምታ የነበረም ቢሆንም ከወርቅነህ ገበየሁ ጋር በቅርበት የመተዋወቅ ዕድሉን ያገኘሁት በወርሃ ሰኔ 2003 ዓ.ም ላይ ነበር ሲል ያስታውሳል። የተዋወቅነው ሁለታችንም ሰዓሊተ ምሕረት አካባቢ ይገኝ በነበረው በሻሌ ሆቴል ጅም ቤት ውስጥ ስፖርት በምንሰራበት ወቅት ነበረም። ከእሳቸው ጋር አቶ ካሳ ተክለ ብርሃንም አብረው ይሰሩ ነበር ይላል። አቶ ወርቅነህ ገበየሁ ቀለል ያሉ ፈገግታ ከገጻቸው ላይ የማይጠፋ ጨዋታ አዋቂ እና ሳቂተኛም ናቸው። ይህ ሁኔታቸው ብዙዎችም ፖለቲከኛ ናቸው ወይም ባለስልጣን ናቸው ብለው እንዳይሸሿቸውም ይልቁንም ዘና ባለስሜት እንዲቀርባቸው አድርጓቸዋል ሲል ይመሰክራል። በስፖርት ቤቱ ረቡዕ፣ ሐሙስና አርብ ከስፖርቱ በተጨማሪ እስቲምና ሳውና ስለምንጠቀም ተቀራርቦ ለማውራትና ለመጫወት ማለፊያ ድል ፈጥሮልናል ይላል ተስፋይም። አንድ ቀን ረቡ ይመስለኛል። ከአካላዊ እንቅስቃሴ በኋላ ስቲም ቦክስ ውስጥ ተገናኘን። እኔ ሙሉጌታ ጸጋዬና አንድ ሌላ ሰው ቀድመን ነበር የገባ ነው። በእኛ ላይ በአካልም በምንም ግዙፍ የሆኑትን ካሳ ተክለ ብርሃንና ወርቅነህ ገበየሁ ተቀላቀሉን። ካሳ እኔ በተቀመጥኩበት በኩል ሲቀመጡ፣ ወርቅነህ በእኛ ተቃራኒ ከሌሎቹ ሁለት ሰዎች ጋር ተቀመጡ። ስቲም ቦክሷም ስድስት ሰው ብቻ የምትይዝ ጠባብ በመሆኗ ሁለቱ ግዙፋን ሲገቡባት ጢቅ ብላ ሞላች። ወርቅነህ የተቀመጡበት ስቲምም በሚብለቀለቅበት ጥግ ላይ ስለነበር ወላፈኑ እየገረፈ ሲያስቸግራቸው እግራቸውን ለማሸሽ እየሞከሩ የተለመደው ሳቃቸውን በማስቀደም እድሌ ሁሌም የሚያስቀምጠኝ በሚያቃጥለው በኩል ነው በማለት በጣም አፈገጉን። በዚያ ጊዜ ትንሽ ቀደም ብሎ አቶ ወርቅነህ ገበየሁ ፌዴራል ፖሊስ ኮሚሽን ኮሚሽነር እንደነበሩ ልብ ይሏል። ሲልም ያክላል ወርቅነህ ገበየሁ ብዙም የማያካብዱ ቀለል ያሉናም በተፈጥሮም ጭምር የዲፕሎማሲ ምስጢር በደንብ የገባቸው ይመስሉኛል። ይህንን ትውስታ ከአሮጌ ካዝና ያስመዘዘኝ በሚል ይህንን ጽሑፍ ያጋራን ተስፋዬ ማሞ እንግዲህ ከሰሞኑ አነጋጋሪ ሆኖ የሰነበተውን የአቶ ወርቅነህ ገበየሁን የልጃቸውን ሰርግ በሚመለከት ነበረም አስታውሶ በእንዲህ ያለ መንገድ ያቀረበልን ማለት ነው።